ዛሬ ደግሞ ማለት ነው በልታችሁ በልታችሁ የማጠግቡት ባንኬክ በእንቁላል በሙዝ አድርጌ የሰራውትን ላሳያችሁ። እግዚአብሔር ምስክሬ ነው ነው የምላችሁ። ሞክሮት ሞክሮትና፣ ታመሰግኑኛላችሁ እግዚአብሔርን ነው የምላችሁ። በጣም ጣፋጭና ቆንጆ የሆነ ባንኬክ በሙዝ እንዴት አድርጋችሁ እንደምሰሩት አሳያችኋለሁ ማለት ነው። እንደዚህ እንደምታዩት በጣም የሚያምር ባንኬክ ነው የሰራውትኝ በቀላል ነገር ማለት ነው። ብቻ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየትና ሼር ላይክ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ለሌሎቹም እንዲደርሳቸው ሼር ማድረጋችሁን እንዳትረሱ ማለት ነው። ይጠቅማችኋል። እኔ የማይጠቅማችሁን ነገር ወደ እናንተ እየላችሁ ልመጣ አልችልም ማለት ነው። በቀላሉ እንዴት አድርጋችሁ እንደምሰሩት አሳያችኋለሁ ማለት ነው። እንግዲህ አሁን ዛሬ የጾም መያዣ ነው፣ የመጨረሻ ጾም የገባበት ቀን ነው እና በእንቁላል ነው ማሳያችሁ ማለት ነው። በሌላ ጊዜ ደግሞ በጾም ውስጥ ደግሞ ያለ እንቁላል አሳያችኋለሁ ማለት ነው። ያለ እንቁላል እና ያለ ወተትም እንዴት እንደሚሰራ በቀጣይ አሳያችኋለሁ። አሁን ጾም ስለ እየገባ ስለሆነ እና ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው እንቁላል፣ እንደምታዩት እንግዲህ አራት እንቁላል አዘጋጅቻለሁ። ሙዝ ደግሞ አምስት ሙዝ አዘጋጅቻለሁ። ቤኪንግ ፓውደር ዘይቴን አዘጋጅቻለሁ። እርሾዬን ካሜራዬን አዘጋጅቻለሁ ወተቴንም አዘጋጅቻለሁ እንደምታወት ማለት ነው። ሁሉንም ዝግጁ አድርጌ ፊት ለፊት አስቀምጨላችኋለሁ ስኳሬንም እንደምታወት አዘጋጅቻለው ማለት ነው። ሙዜ በሰል ያለ ነው ፓንኬክ ስትሰሩ በነገራችን ላይ ሙዛችሁ በደንብ ቢበስል ጥሩ ነው። ምክንያቱም በተለይ በተለይ ማሽን የሌላችሁ ሰዎች ትንሽ ያስቸግራችኋል። ስለዚህ በጣም የበሰለ ከሆነ አያስቸግራችሁም፣ በቀላሉ የመድቀቅ ባህሪ አለው ማለት ነው። እሺ ቤተሰቦች፣ እንግዲህ አሁን ወደ አሰራሩ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ቤኪንግ ፓውደር ነው ይሄ የማሳያችሁ በትንሽዬ ቃርጌው ነው ቤኪንግ ባውደር ነው። እዚህ ጋር ደግሞ ማሳያችሁ ካሜራ ወይም ደግሞ እርሾ ነው። እርሾ የዳቦ እርሾ ማለት ነው። እንደምታዩት የዳቦ እርሾ ነው ይሄ። ከዚህ አንድ ማንኪያን የጨመርኩትኝ ማለት ነው። ብቻ እናንተ ቪዲዮውን እስከ መጨረሻ ካያችሁት እግዚአብሔርን ነው ምላችሁ። ታመሰግኑኝ ያላችሁ ቀምሳችሁት፣ በጣም ነው መታመሰግኑኝ። መዳሜ ራሱ በጣም በጣም ነው የተገረመች ማለት ነው። እዚህ ጋም ዶቄት አለኝ እንደምታዩት ዶቄት እናንተ ያገኛችሁትን መጠቀም ትችላላችሁ። እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ እንግዲህ እንደምታዩት አራት እንቁላል እቃ ላይ አስቀምጫለሁ። ምክንያቱም የአንድ እጅ ካሜራ ስለሆነ ያው እንቁላሉን ስሰብረው አላሳየዋችሁም። በጣም ይቅርታ አድርጉልኝ ማለት ነው። ታዲያ እንቁላሉን በደንብ አድርጋችሁ ምቱት ማለት ነው እንዲፋፋላችሁ እዚህ ጋር ደግሞ እንግዲህ እንደምታዩኝ ስኳሬን እየጨመርኩ ነው ማለት ነው። ስኳር በነገራችን ላይ የምትፈልጉትን ያህል ነው መጨመር ያለባችሁ። ምክንያቱም ስኳር ብዙ የሚወድ ሰው አለ፣ ቀለል ያለ ስኳር የሚወድ ሰው አለ። ለምሳሌ እኛ ቤት ስኳር በደንብ ካልጨመርኩ ልጆቹ ብዙ ላይበሉልኝ ይችላሉ። ስለዚህ ጨመር አድርጌ ነው የምሰራው ማለት ነው። ይሄን ነገር በቸኮላም በማርም መብላት ትችላላችሁ። እዚህ ጋር ደግሞ እንደምታወኝ እንግዲህ ዘይት ልጨምር ነው ማለት ነው። ዘይትም ደግሞ የምትፈልጉትን መጨመር ትችላላችሁ። እኔ አሁን ከግማሽ ከፍ ያለ ነው ያጨመርኩበት። አንድ ብርጭቆም አልሞላም፣ ከግማሽም ደግሞ ከፍ ያለ ምንድን ነው የሚባለው? እዚህ ጋር ደግሞ እንደምታወኝ እንግዲህ ያው ወተት እየጨመርኩ ነው፣ ኑዶ ወተት እየጨመርኩ ነው ማለት ነው። በነገራችን ላይ እስካሁን ድረስ በፈሳሽ ወተት አልሞክሬውም አላቅም አልሞከርኩትም ማለት ነው። ኒዶ ወተት ነው እዚጋ እየጨመርኩ ያለው ወተታችሁን ኒዶችሁን ጨመር አድርጉበት። በደንብ ልስልስ ይላል ማለት ነው። የመለስለስ ባህሪ ያለው ምክንያቱም በዛ ላይ ደግሞ ሙዝም ስላለው ልስልስ ነው የሚለው ማለት ነው። ሙዙ በራሱ ያለሰልሰዋል ማለት ነው። እንደምታወኝ እንግዲህ እንቁላሌንም ጨማምር ያለው እዚህ ጋር ደግሞ ካሜራዬን እየጨመርኩ ነው። ካሜራ ወይም እርሾ እየጨመርኩበት ነው ማለት ነው። እርሾም ጨምሩበት። በጣም ነው የሚያምረው ማለት ነው። እርሾ ከጨመራችሁበት ደግሞ እየበለጠ ቤኪን ፓውደር ብቻ ሲሆን ፍረክርኬ ማለት ነገር አለው። ግን እርሾ ከጨመራችሁበት ደግሞ በጣም ይሁን አላ አይደለ ጠንከር ይላል። እዚህ ጋር ደግሞ እንደምታውት ቤኪንግ ባውደሬን ልጨምር ነው ማለት ነው። ቤኪንግ ባውደሬን እየጨመርኩኝ ነው። ቤኪንግ ባውደር እንደምታውት አንድ ማንኪያን የጨመርኩት ማለት ነው። በትልቁ ማንኪያ አንድ ማንኪያ ጨምር ያለው እናንተም ያው የምትፈልጉት፣ ምክንያቱም ቤኪንግ ባውደር ሲበዛ የመምረር የመጎምዘዝ ነገር አለው ማለት ነው። እንዳታበዙት፣ ካበዛችሁት ይጎመዝዛል ቤኪንግ ባውደሩ ማለት ነው። እና ደግሞ ፍርክርክ ይላል። እዚህ ጋር ደግሞ ውሃ እየጨመርኩ ነው ማለት ነው። ውሃ አስፈላጊ ነው ትንሽ ውሃ፣ ምክንያቱም እንቁላሉ ብቻ በቂ ሊሆን አይችልም። ስለዚህ ውሃ ደግሞ ማድረግ አለባችሁ ማለት ነው። የምትፈልጉትን ያክል ውሃ መጨመር አለቀጥም። አታብዙ፣ መካከለኛ ሲሆን ደስ ይላል። እዚህ ጋር ደግሞ እንደምታዩኝ እንግዲህ ያው ሙዜን ልጬ በሹካ እያደቀኩት ነው ማለት ነው። እንግዲህ ቅድም ያልኳችሁ ነገር ምንድን ነው፣ ሙዛችሁ የበሰለ ቢሆን የተመረጠ ይሆናል። ያልኳችሁ ለዚህ ነው። ምክንያቱም ሙዛቹ በጣም የበሰለ ከሆነ እንደምታዩት በሾኬ ወይም ደግሞ በሹካ ስደፈጥጠው ብዙ አያስቸግርም ማለት ነው። በጣም የበሰለ ስለሆነ እና ቤኬ እንትን ሽስሞ ባንኬክ ስሰሩ ሙዛችሁ በደንብ የበሰለ ቢሆን ጥሩ ነው። አለበለዛ ደግሞ ማሽን መጠቀም ይኖርባቸዋል ማለት ነው። በጣም ያልበሰለ ከሆነ አይደቅላችሁም፣ ስለዚህ የበሰለ ሙዝ መምረጥ አለባችሁ ማለት ነው። በደንብ አድርጋችሁ እንደዚህ በሹካ ማንኪያ ድቅቅ ታረጉታላችሁ። ምክንያቱም በባለፈ ሰራሁት ቪዲዮ ላይ አንዷ እህት ምን አለችኝ? እኛ ማሽን የሌለንስ ብላለች። ያለ ማሽን መስራት ይቻላል። ኬክ ያለ ማሽን መስራት ትችላላችሁ። ባንኬክ ያለ ማሽን መስራት ትችላላችሁ ትችላላችሁ። ያኔ ደሩሪ አይደለም እኮ ማሽን ማለት ነው። ማሽን ምንም ግድ የለም። ቢኖር ደስ ይላል፣ ደግሞ ባይኖርም ደግሞ ግድ የለም። መስራት ትችላላችሁ ያለ ማሽን ማለት ነው። በዚሁ አጋጣሚ ለአንቺም ልመልስልሽ፣ ለእህቴ አሁን። ሙዜንና እንቁላሌን ርሾዬን፣ ቤክን፣ ባውደሬን አርጌ በአንድ ላይ አቀላቅየዋለሁ ወተቴንም ጨምሬ ያለው። አሁን የሚቀረኝ እንግዲህ ምንድን ነው ዱቄት እየጨመርኩ ነው አሁን ማለት ነው። አሁን ዶቄቴን ከጨመርኩኝ በኋላ በደንብ አርጌ አገናኘዋለሁ ማለት ነው። ቀስ እያልኩ አገናኘዋለሁ። የምትፈልጉትን ያክል ዶቄት ጨምሩ ማለት ነው። አሁን ሰባት ነው ስምንት ማንኪያን የጨመርኩትኝ ምክንያቱም ዛሬ ያው እሁድ ስለሆነ እንግዳ ሊመጣ ይችላል። ቤት ውስጥ ልጆቹ ብቻ ስላልሆኑ ይበላሉ እንግዶችም እንግዳ ስለምኛ ጋር በብዛት እሑድ እሑድ እንግዳ አይጠፋም ቤታችን እንደምታወት። በደንብ አድርጌ አቀላቅየዋለሁ ማለት ነው። ታዲያ በጣም ወፍራም አታድርጉት፣ መካከለኛ ነው ማድረግ ያለባችሁ። መካከለኛ ስታረጉት ለመጋገር የሚመቻችኋል። አሁን እንግዲህ እንደምታወት ጨርሻ አለው። አገናኝቼ በደንብ አርጌ አቀላቅዬ ጨርሻለሁ። መጥበሻዬንም ደግሞ ጋዝ ላይ አድርጌያለሁ በዘይት ታዲያ ማሰሳችሁን እንዳትረሱ። ዘይት በጣም አስፈላጊ ነው ማለት ነው። ስትጋግሩ ዘይት ያስፈልጋል። በእርግጥ መጀመሪያ ላይ አርገናል፣ እንትኑ ላይ ባንኬኩ ላይ አርገንበታል። ዘይት ግን ደግሞ ትንሽዬ አስፈላጊ ነው መጨመር አለባችሁ። እንደምታወኝ እንግዲህ መጥበሻዬን ግላልኛለች እየጋገርኩኝ ነው ማለት ነው። የአንድ እጅ ካሜራ ስለሆነ በጣም ይቅርታ አድርጉልኝ። ብዙዎቻችሁ ለምንድን ነው የካሜራ ማስቀመጫ ማትገዢ ብላችሁኛል። ያው ስላልተመቻችልኝ ነው ነገሮቹ ስላልተመቻችልኝ ነው። እንግዲህ ወይ ግዙልኝና ስጦታ ስጡኝ። ማስታወሻ ነው ማለት ነው። ዋው ነው እንደምታዩት፣ እንግዲህ እንትን ያለ ነው ደግሞ በጣም የሆነ ማር ነው የሚመስለው። ማርያምን ሲያምር ማለት ነው። አያችሁት፣ በጣም ነው የሚያምረው ስታዩት፣ ራሱ በቃ የመብላት ፍላጎታችሁ ነው የሚጨምረው። እግዚአብሔርን ነው የምላችሁ ደግሞ ስትቀምሱት እንጂ ማየት ብቻ አይደለም። ስትቀምሱት ራሱ እግዚአብሔርን ነው የምላችሁ እንዴት እንደሚጣፍጥ ማለት ነው። ያለ ምንም ነገር መብላት ትችላላችሁ፣ ምንም ሳትቀቡ ማለት ነው። አሁን ልጆቹ ቸኮላ ወይም ደግሞ ማር ቀብተው ነው የሚበሉት ግን እናንተ ግን ዝም ብላችሁ መብላት ትችላላችሁ። እግዚአብሔር ነው ምላችሁ፣ በቃ ይበላል አቤታ የተራሱ ይከፍታል ማለት ነው። ስለዚህ ሞክሩት። የመዳም ቅመሞች ራሳችሁን ጠብቁ። ምክንያቱም እናንተ ራሳችሁን ካልጠበቃችሁ ለእናንተ ማንም የላችሁ። እንደዚህ እየሰራችሁ ራሳችሁን ለመጠገን ሞክሩ ማለት ነው። በተለይ ሙዝ ደግሞ ያው ይመከራል። ሙዝ በጣም አስፈላጊ እንደሆነ በብዙዎቹ ሲናገሩ እኔም ሰምቻለሁ። ደግሞም ደግሞ ብዙ እኔ እኔ ራሱ እኔ እንደው ሙዝ ላይ ብዙ አልነበርኩም እና አሰሬ ሁሌ ለምንድን ነው ሙዝ ማጥበይ ትለኛለች። ብዙም አልወድም እኔ ሙዝ ግን ማለት ነው። በባንክ ኬክ ሰራለው፣ በኬክ ሰረዋለው። በኬክ ደግሞ በሌላ ጊዜ ያሳያችኋለሁ። ሙዝ በኬክ ማለት ነው ሙዙን እንደ ኬክ አርጌ ጋግረዋለሁ ማለት ነው። እንደውም ቪዲዮ ሰርቻለሁ ከዚህ በፊት ይመስለኛል። እና እንደዚህ ቆንጆና ጣፋጭ የሚያምር ባንኬክ መስራት ከፈልጋችሁ ይህን ቪዲዮ ማየት ብቻ ነው የሚጠበቅባችሁ። ለምትወዷቸው ሰዎች ደግሞ ሼር አድርጉላቸው ማለት ነው። ምክንያቱም እኛ የጠቀመንን ነገር ለሰው ሼር ብናረግ መልካምነት ለራስ ነው፣ ለማንም አይደለም። ለራሳችን ነው ዋጋ የሚከፍለን ማለት ነው። ለውስ ለሰዎቹ መልካም ባደረግን ቁጥር ለእኛ መልካም ነገር ይገጥመናል። ስለዚህ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ ማለት ነው። ዋው ዋው ነው በቃ ዋው ነው እኮ። እግዚአብሔርን እንዴት እንደሚያምር ሲያዩት እራሱ የመብላት ፍላጎታችሁ ነው የሚጨምረው ማለት ነው። እንግዲህ እየጨረስኩ ነው ቤተሰቦቼ፣ ትንሽ ነው የቀረኝ ማለት ነው። የመጨረሻ ናት ይቺ፣ የመጨረሻ ናት። እና ያው እንግዲህ ዛሬ ማነው ነው ዛሬ ሆኖ፣ ሰኞ ነው የሚለቀቀው ይሄ ቪዲዮ ማለት ነው። ሰኞ ነው የሚለቀቀው። ሰኞ ከለቀኩኝ፣ ማክሰኞ አለቅም። ማክሰኞ ከለቀኩኝ፣ የሮብ አለቅም ማለት ነው። አንድ ቀን እየለቀኩ አንድ ቀን ሳለቅ ነው ሙለው እና እንደምታዩት በጣም የሚያምር ፓንኬክ ነው ማለት ነው። እንደምትወዱት ደግሞ እርግጠኛ ነኝ። ሼር ማድረጋችሁን እንዳትረሱ አበረታቱኝ። የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ያስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው በለን። እንደምታዩት እንግዲህ ያው ማረግ የቀባውት ነው ማለት ነው። እናንተ የምትፈልጉትን መቀባት ትችላላችሁ አለመቀባትም ትችላላችሁ። ዝም ብሎ መበላት የሚችል ነው። ዋው! እግዚአብሔር እንዴት እንደሚጣፍጥ ማለት ነው። ትወዱታላችሁ፣ በእርግጠኝነት ትወዱታላችሁ። በሌላ ባደ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ! ደና ሁኑልኝ።